የኢትዮጵያ ዜና አገልግሎት በአዲስ ምዕራፍ የሚገለጥበትን ብሔራዊ መግባባትና ሀገራዊ ገጽታ ግንባታ ተልዕኮውን ለማሳካት ይበልጥ የሚተጋበትን አዲስ ዘመናዊ ሚዲያ ኮምፕሌክስ እና ስቱዲዮች ለመመረቅ እዚህ ስለተገኛችሁ በኢዜአ የስራ አመራርና ሰራተኞች ስም ከልብ ላመሰግን ወዳለሁ። የኢትዮጵያ ዜና አገልግሎት ኢዜአ፣ በእንግሊዝኛው ኢትዮጵያ ኒውስ ኤጀንሲ በሀገር ውስጥ ብቻ ሳይሆን በዓለም ላይ ካሉ ዜና አገልግሎቶች እኩል በሚባል ደረጃ ከፍ ያለ ስምና ዝና ያለው ተቋም ነው። በሀገር ውስጥ አዲስ አበባን ጨምሮ አርባ የሚጠጉ የሚጠጉ ቅርንጫፎቹ ህብረ ብሔራዊነትን በጠበቀ አኳኋን በአምስት የሀገር ውስጥ ቋንቋዎች እንዲሁም በሶስት የውጭ ቋንቋዎች መረጃዎችን ለሀገር ውስጥና ለውጭ ዜና አገልግሎቶች እያደረሰ የሚገኝ ተቋም ነው። ኢዜአ ከምስረታ ጀምሮ ለአፍሪካውያን ድምፅ ሆነው ከማገልገሉም በላይ ባለፉት ሰማኒያ ዓመታት አገራዊ ተልዕኮዎችን በከፍተኛ ኃላፊነት በመወጣት የብሔራዊ መግባባትና ገጽታ ግንባታ ስራዎችን ሲያከናውን ቆይቷል። በዚህ ሂደት በየዘመኑ ተቋሙን የመሩ አመራሮችና ሰራተኞች ኢዜአ ዛሬ ለደረሰበት ምዕራፍ አሻራቸውን ያኖሩ ናቸውና ሊመሰገኑ ይገባል። ኢዜአ ከተለያዩ ዓለም አቀፍ የዜና አገልግሎቶች ጋር የስራ ስምምነት ፈጥሮ እየሰራ ሲሆን እነዚህን አጋርነቶች በመጠቀም በዓለም አቀፍ ደረጃ በሚዘጋጁ መድረኮች የኢትዮጵያን እውነቶች፣ የመንግስታችንን ተጨባጭ የለውጥ ስራዎች በተለይ በአምስቱ ስትራቴጂክ አገራዊ ትኩረት አቅጣጫዎች ላይ ተመስርቶ የኢትዮጵያን የለውጥ ጉዞና ስኬት በማመላከት አገራዊ እውነቶችና እውነቶች ዓለም አቀፍ ሽፋን እንዲያገኙ እያደረገ ነው። በቅርቡ ቻይና ጓንዦ የተካሄደው ዓለም አቀፍ የዜና አገልግሎቶች ፎረም የዚሁ ሁነኛ ማሳያ ሲሆን ይህን ተከትሎም በቅርቡ አገራችን አባል በሆነችበትና ከፍተኛ የዲፕሎማሲ ድል በተቀዳጀችበት የብሪክስ አባላት መድረክ ኢትዮጵያን ወክሎ የብሪክስ ሚዲያ ፎረም የስራ አስፈጻሚ አባል እንዲሆን ኢዜአ ጥሪ ቀርቦለታል። ይህም ለተልዕኮ ስኬትና ብሔራዊ ጥቅም መጠበቅ ያግዘዋል ተብሎ ይታመናል። ዛሬ ለምርቃት የተገኛችሁበትና የጎበኛችሁት ዘመናዊ ሚዲያ ኮምፕሌክስ አገራዊ ሪፎርሙ የፈጠረው የተቋም ግንባታ ማሳያ ነው። መንግስት በፈጠና ውስጥ ሆኖ ልማትና ፕሮጀክቶች አይቆሙም ብሎ በተግባር ያሳካው የሪፎርም ውጤት ነው። አገራችን በርካታ ስኬታማ የለውጥ ተቋማት እየፈጠረች መሆኑ የእነዚህ ስኬታማ ተቋማት አጋርነትና አሻራም ያረፈበት ነው። ከዛሬ ዓመት በፊት ኢዜአ 80ኛ ዓመቱን ሲያከብር ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ስፍራ ተገኝተው ታሪክ እንዳይዛባ እውነት ለሀገር ጥቅም እንዲገለጥ ኢዜአዎች ተግታችሁ ስሩ ሲሉ ግልጽ አቅጣጫና መመሪያ ሰጥተው ነበር። ይህ የሚዲያ ኮምፕሌክስም በዚህ መመሪያ መሰረት ትጉዎቹ የኢዜአ አመራሮችና ሰርተው የማይጠግቡት በአዲስ አበባና በክልሎቻችን ያሉ ሙያተኞች እንዲሁም የኢዜአ ስራ አመራር ቦርድ ተሰናስለው አንድ እርምጃ የተራመዱበት ነው። ይሁንና ኢዜአ ከተሰጠው ተልዕኮና ሀገራዊ ኃላፊነት አንጻር ወደ ላይ እየተንደረደረ ያለ ቢሆንም ብዙ መስራት የሚጠብቀው አገራዊም አህጉራዊም ተቋም ነው። ሀገር በመሪና በሐሳብ ይመራልም ይሰራልምና መሪያችን ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር ትውልድ መጽሐፋቸው ላይ የሀገራችን ሚዲያዎች ስለሚጠበቅባቸው ኃላፊነት በስፋት ከገለጹት ጥቂቱን ብቻ ላንሳ። ሀገራችን ሚዲያዋ ከውስጥ ጉዳይ ተሻግሮ የተጽዕኖ ወሰኑን በማስፋት አፍሪካዊ ትልም የሚቀርጽበትንና ዓለም አቀፋዊ ተደራሽነቱን የሚያሰፋበትን ዕድል መፍጠር ይገባል። የታዳሚ ምልከታችን በሀገር ውስጥ ያለውን ሕዝብ ብቻ ሳይሆን ዓለም አቀፍ መሆንም አለበት ብለዋል። ይህን ግልጽ የመሪያችንን አቅጣጫ ለመተግበር ከተለመደው አቅጣጫ ከፍ ብሎ መጓዝና ኢዜአ ተቋሙን ለሚመሩት አመራሮች እንዲከብድ አድርጎ መፍጠር ጭምር ያስፈልጋል። ከዚህ አኳያም ኢዜአ ሰፊ ስራ ሲሰራ ቆይቷል፣ እየሰራም ይገኛል። በሀገር ውስጥ ብሔራዊ መግባባትና አገራዊ ትርክቱን ለአብሮነትና ለአንድነት ለማዋል የሀገር ውስጥ ቋንቋዎቹን አሳድጓል። የውጭ ቋንቋን በመጨመርና ስትራቴጂክ አጋርነት በመመስረት ኢትዮጵያን ማስተዋወቅና መግለጽ ጀምሯል። ድንበር ተሻጋሪነቱን ለማጠናከር ከውጭ የዜና አገልግሎቶችና ተቋማት ጋር ግንኙነቱን እያጠናከረ የመረጃ ተደራሽነቱን አድማስ እያሰፋ ይገኛል። በውጭ ጉዳይ ሚኒስቴር በኩል ከሀገሮቹ ጋር በተደረገ ትብብር በኬንያ ናይሮቢ እና ጅቡቲ የዜና ወኪሎች እንዲኖሩት ፈቃድ አግኝቶ ወደ ስራ ለመግባት ዝግጅት እያደረገ ነው። ኢዜአ እንደ አንድ ብቸኛ የዜና አገልግሎት ተቋም የሰዓት ፍርርቅ ሳያግደው 24 ሰዓት መስራት እንዲችል አስተማማኝ የዜና ምንጭነቱንም የኢትዮጵያን ህብረ ብሔራዊ መልኮች ብቻ በማሳየት ሳይታጠር የአፍሪካ ድምፅ እንዲሆን የህግ ማሻሻያን ጨምሮ የተለያዩ የሪፎርም ስራዎች ሲሰሩ ቆይተዋል። በዚህ ሂደት የኢፌዴሪ ሕዝብ ተወካዮች ምክር ቤት በተለይም የዲሞክራሲ ጉዳዮች ቋሚ ኮሚቴ ክትትልና ድጋፍ ምስጋና የሚቸረው ነው። ይህ ዛሬ ለምረቃ የበቃው ዘመናዊ ሚዲያ ኮምፕሌክስ እና ዓለም አቀፍ ደረጃቸውን የጠበቁ ስቱዲዮዎች መንግስት ኃላፊነት ለተሞላበት የመረጃ ተደራሽነት እና ኢትዮጵያ ድንበር ተሻጋሪ የሆነ መገናኛ ብዙኃን እንዲኖራት ለማስቻል በመሪያችን የተቀመጠውን አቅጣጫ ለመተግበር ያስችላል የሚል ጽኑ እምነት አለን። ከዚህ አኳያ ይህ የኢዜአ ዘመናዊ ሚዲያ ኮምፕሌክስ መንግስት ስለ ሚዲያ ያለውን እይታና ተቋሙም የተሰጠውን ሀገራዊ ተልዕኮ በጥራትና በተደራሽነት ለማሳደግ እየሰራ ያለውን ስራ ያሳያል ብለን እናምናለን። በተጨማሪም ኢትዮጵያ በለውጥ ሂደት ወደ ብልጽግና ለመሸጋገር የምታከናውናቸውን ተግባራት በአጀንዳ በመምራት ሀገራዊ ነባራዊ ሀቆቻችን ዓለም እንዲያውቃቸው በሀገሪቱ ባላት ሚናም ብሔራዊ ጥቅሟን የሚያስጠብቁ የዜናና ፕሮዳክሽን ስራዎች ተደራሽ ለማድረግ የሚያስችል ይሆናል። የሚዲያ ኮምፕሌክሱ በሶስት የቴሌቪዥንና አራት የሬዲዮ ስቱዲዮች የተደራጀ ሲሆን ዜናን፣ ወቅታዊ ውይይቶችን፣ ፓናል ውይይትን፣ አጫጭር ትምህርታዊና መረጃ ሰጪ ፕሮግራሞችን ጥራት ባለው የምስልና የድምፅ ቀረጻ በማከናወን ለማሰራጨት የሚያስችል አቅም አለው። አገራዊ ወቅታዊ አጀንዳዎች ላይ ያተኮሩ ውይይቶች ቀረጻ በማድረግ ለመገናኛ ብዙሃን ተደራሽ ማድረግም ያስችላል። መረጃ ሰጪ የሆኑ የተለያዩ አካላት ወደ ኢዜአ መጥተው መረጃን ተደራሽ የሚያደርጉ በመሆኑም በሚዲያዎቻችን ላይ ያለውን ጫና ያቃልላል። ከዚህ በተጨማሪ ኢዜአ እዚህ ለመድረስ አቅማቸውን ሁሉ በመስጠት ረጅም ጊዜና ህይወታቸውን በስራ ላይ የሚያሳልፉት ታታሪ የኢዜአ አመራሮችና ሰራተኞች ጤንነት ለመጠበቅ የሚያስችል ዘመናዊ ጂምናዚየም የተሟላለት ነው። ኢዜአ ይህን ለማሳካት በመንግስት ልዩ ትኩረት የተደረገለትን ድጋፍ ጨምሮ ከተለያዩ ተቋማት ጋር በአጋርነት በመቀናጀት የጎደለውን ለማሟላት ሰርቷል። በዚህ አጋጣሚ በተለይ የፌዴራል መንግስትን ጨምሮ የአዲስ አበባ አስተዳደር ካቢኔ፣ የፌዴራል ቤቶች ኮርፖሬሽን፣ አርቲፊሻል ኢንቴሊጀንስ፣ ኢንሳና የኢትዮጵያ መንገዶች ባለስልጣን ተቋማቱንም አመራሮቹንም ለኢዜአ ሪፎርምና ምቹ የስራ አካባቢ እንዲፈጠር ደግፈውናልና እንድታመሰግኑልኝ ይጠይቃል ነው።